አለማየሁ ሳይቶ ይባላለሁ። የተወለድኩበት እዚህ ደቡብ ምዕራብ ኢትዮጵያ ክልል ውስጥ ንሃለው። አሁን እግዚአብሔር ወደዲ በስራ ምክንያት ወደዚህ ደቡብ ክልል ሱካር ፋብሪካ ሳላማጎም ይባለው ጋር ሪጅን ከመስመር ላይ ንሃለው እና እዚህ ሱካር ፋብሪካ ራ እስካሁን እየሰራ በወንጌልም እያገለገልኩ አለው ግን ከመንግስት ስራ ወጥቼ ወንጌል ለማገልገል ፍላጎት አለን ፍላጎት ስላለኝ ለዛ አሁን ብዙ ወንጌል ያልደረሰባቸው ቦታዎች አሉ። ለምሳሌ ይሄ ተራራ ምንድን ነው የሚባለው? ይሄ ዲዚ ተራራ ይባላል ወይም ማጂ ነው የሚባለው። ብዙ ህዝብ አለ። በጣም ቁጥር የሌለ ህዝብ አለ። እንደገና እዚ ጋር ደግሞ ወደዚ ወደ ቱም ሀገር አለ። እዚ ጋር ምድር ለ እስከዛሬ አንድም ሰው የለ ሱርማ ሱርማ የሚባል ነገር አንድ ሰው የለም። አሁን ሰራተኛ አገልጋይ የለም፣ ሰራተኛ አገልጋይም የለም። ግን ብን ሰዎች ማግኘት እንችላለን፣ ወንጌላይኖችም ሰዎችን አሁን ኦልሬዲ እኔ ራስ ፈልጋለሁ መሄድ ትፈልጋለ እኔ ራስ መሄድ ፈልጋለሁ። አሁን ባለው ጊዜያቶች ውስጥ እኔ ራሱ መንቀሳቀስ እፈልጋለሁ። ግን አሁን እንደዚህ የሚያስቸግር አንዳንድ ቤተሰብ እግዚአብሔር እየሰጠኝ ባለቤት ትዳሮች ስላሉ በመንግስት ስራ ተይዤ ነው ያለው። እንዲያገለግል ነፃነት የተሰጠኝ አይደለም። አሁን ምን ያህል ትምህርት ቤት ብንሰራ በዛ አካባቢ አፌክት እናደርጋለን። ልጆቻቸውን ይዘን እነሱም በወንጌል ለመድረስ ከሰኞ እስከ ዓርብ ትምህርት ቤት ቢማሩ ከዛ ደግሞ ቅዳሜና እሁድ ደግሞ ሰዎች ደግሞ በወንጌል ቢደረሱ ምን ያህል መልክተኞች መላክ እንችላለን። ለምሳሌ በዛ ቢያንስ ቢያንስ ከዚህ ቢያንስ አንድ አምስት መልክተኞች ብናገኘው በዚህ ኤሪያ ብቻ። አሁን ለምሳሌ እዚህ ጋር ፓስተር ስሪላ የሚባለው ወይ ስሪላ የሚባለው አብሪካ ላይ ብዙ ህዝብ ነው ያለው። እዚህ ተራራ ላይ ብዙ ህዝብ አለ። በጣም ብዙ ቁጥር የሌለ ህዝብ አለ። ኦኬ። ግን ጨለማ ውስጥ ነው ያለው። አሁን ለምሳሌ ያንን ሱርማ ብለህኛ፣ ከሱርማ ቀጥሎ ተራራው ላይ ዲዚ ብለህኛ፣ ዲዚ አለ። ከዛ ደግሞ ወደ ኩቢሽ ኪብሽ ሻሻ ሻሻ አለ አ አለ በተለይ ባቹማ የሚባለው ጀሞ የሚባለው ትምህርት ቤት ምንም የላቸውም። ትምህርት ቤት ያልገቡበት ቦታ አለ። ትምህርት አላቸው ተምሮ ምንም ያልተለወጠ በወንጌል አልተለወጠ። ስለዚህ ወንጌልን ከትምህርት ጋር ሰባት ሺህ ወይም ስምንት ሺህ እንደዚያ ቢከፈል ያገለግላል ብዬ ደስ አደረጋለሁ ይሮጣሉ እንደ ከሰኞ እስከ ዓርብም ማስተማር ይችላሉ ማስተማር ይችላሉ እንደገናም ደግሞ እንደገና ወንጌልም መስበክ ይቻላል እና እግዚአብሔር በሰጠኝ ጸጋ በዚህ ማስተማር እንችላለን የሚል እምነት አለኝ በጣም ጥሩ ነው ከዚህ በኋላ ያለን ጊዜያቶች በዚህ ለማሳለፍ ረ እኔም ቃል ኪዳን ገብቻለሁ በእግዚአብሔር ድምፅ ሰምቻለሁ እግዚአብሔር እንደተናገረ ይህን መንግሥት ስራ አቁሜ ወደ ወንጌል ስራ የመሄድ ፍላጎት አለኝ። በጣም ጥሩ። እግዚአብሔር ከዚህ ነጻ እንደማወጣን ተስፋ አረጋለሁ። ከዚህ ሜዳና ተራራ ላይ ነው ህዝቡ የበዛው። በቃ በዚህ ኤሪያ እና በዛ ተራራ ላይ፣ ከዛ ተራራ ካለኩ ደግሞ ቁጥር የሌለ ህዝብ ነው የምታገኘው። ተራራ ወደ ላይ። አዎ ወደ ላይ እና ቁጥር የሌለ ህዝብ ስላለ እነዚህ ወንጌል ነው መድረስ አለባቸው። እና ትምህርት ያስፈልጋቸዋል ህጻናቶች ነው ኦልሬዲ አሁን ታርግ ማድረግ ያለ። በጣም ቆንጆ እና በህጻናቶች ወንጌል ጀምረን ከዚ ወደ ታላላቆች እያሳደገን ትውልድ እየተካል ድመድ አላማ ነው ያለ ነው። ድሜ ጋራ ይሄን አብረን እየተነጋገር ነው እየሰራ ነው። ጌታ ይባረክ። ዛሬም ደግሞ ሌላም አንድ ወንድም አለ። በተለይ የሱ ወደ ጌታ አሁን መጥቶ ነው። ሽፍታ ነበረ ጌታ ለውጦት ነው። የእሱ ኢንተርቪ ደግሞ እንሰማለን። ምክንያቱም እሱም ሸክም ያለው ሰው ነው፣ ግን ተይዟል። እሱ እንደ ጳውሎስ እግዚአብሔር በረአይ ተገናኝቶታል እና እሱ ለዲዚ ለሱርማ ለብዙ አገሮች ሚሊዮኖች በረከት የሚሆን ሰው ነው እና እሱን ትሰሙታላችሁ። ስሙም ኤርሚያስ ይባላል። ከወንድማችን ሌላ ኤርሚያስ ጋር አብረው ለመስራት ሞተር ያስፈልጋቸዋል። እንደገና ብላክቦርድ ትምህርት ቤት ያስፈልጋል። ደሞዝ ያስፈልጋል። እና እግዚአብሔር ይረዳናል። በእግር ብዙ ተጉዘናል። አሁን ግን ትምህርት ቤት ሞተር እንኳን ለመግዛት ታውቃላችሁ፣ ወደ 150 ሺ የኢትዮጵያ ብር እዚህ ጅንካ ይሸጣል። እና እሷ ሁለት ሰው ወንጌላውያኖች ይዛ ትዞራለች። እና ይሄን ገጠር ሁሉ ሚሊዮኖችን ለመድረስ በዚህ ሶስት እና አራት ዓመት ውስጥ እግዚአብሔር ምድሪቱን አሳልፎ ይሰጠናል። እግዚአብሔር ከኛ ጋር ነው። ጌታ ከኛ ጋር ይገርዛል። እና አንተንም እግዚአብሔር ሄር ደሞ የባርከህ እግዚአብሔር ደግሞ ያሰፋ። አይዞን ጸልይልሃለን። ጌታ ኢየሱስ ይባርካችሁ። ከሷ እና ከኛ ጋር ደግሞ አብራችሁ ስለምትሰሩ በስማችሁ ወገኖቼ ሆይ ይሄን ትምህርት ቤት እንሰራለን። እና እግዚአብሔር ይባርክህ ወንድሜ አክሊሉ፣ አንተ ጀምረሃል። እነ ጀቡ ጀምራሉ፣ ሌሎችም እንደዚህ በስማችን እኔም አንድ ጀምሬ ያለው እግዚአብሔር ባርካችሁ። እንደዚህ እያለን ከሁለት መቶ በላይ ትምህርት ቤት መስራት እንፈልጋለን። ይሄ ተራራማ ሀገር፣ ይሄ ሜዳው በሙሉ የምታየው ሕዝብ ነው እና እግዚአብሔር ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አዋጁን እናውጃል እና ይሄ ሚሊየን ህዝብ ወገኖች ጌታ ከሌለው ይጠፋል እና እንጠየቅበታለን። እኛም 18 ዓመት በዚህ በበረሃ ላይ የምንዞረው ዞረው እንዲሁ አይደለም፣ ሰዎችን ለማዳን ነው እና ጌታ ደግሞ ከኛ ጋር ሆኖ እየሰራ ብዙዎች ተፈተዋል፣ ብዙዎች በመንፈስ ቅዱስ ተሞልተዋል፣ ብዙዎች ደግሞ ጌታን ተቀብለዋል። ጌታን አመስግኑ። ጸልያለን። ጌታ ኢየሱስ ይባርካቸው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። እንኳን ደህና መጣ ወንድማችን። ወንድማችን ኤርሚያስ ይባላል። ይሄ ሁለተኛው ኤርሚያስ ነው። ወንድማችን ደግሞ በኋላ ይመጣና ያነጋግራቸዋል። እንዴነ ኤርሚያስ በጣም ደስ ይላል። እንኳን ደህና መጣን። እግዚአብሔር ይባረክ፣ አገናኘን። እግዚአብሔር አንተ የወንጌል ጀግና ነህ። እግዚአብሔር በቃ ህይወትን ለውጧል። አንተና ባለቤትህ በጣም ወደፊት እነዚህ 16 ብሔረሰቦች ትልቅ ራእይና ሸክም አላችሁ፣ እናምናለን። አሁን ወደፊት ምንድን ነው ፕሮግራምህ ወይም ደግሞ ሀሳብህ? ምን ብናደረግ ይሻላል? የወንጌል ስራ በተመለከተ። አዎ፣ እኔ እንደ ሀሳቤ ፈጠሪ ከርዳኝ፣ ብዙ ጊዜ የወንማችን ማብራቱ ትልቅ እንደውም፣ ፈጠሪ ከላይ መርጦ ለእኛ ብሎ አመጣና ያኔ ነገር እግዚአብሔር ምንድን ነው ብሎ አናውቅም ነበር። ግን ዛሬ ፈጠሪ ያገዘን ከማብራቱ ጋር አብሮ እንዲሆነ ብዙ ነገር ሳስተመረን፣ በዚህ በኩል ሱሩማ እንባል እንትን ብሄራለን በዚህም ደግሞ ዲዚ እምባል አለ። ከዛ ደግሞ ተራራው ላይ ላይ ተራ ማለት እዚህ ዲዚዎች ናቸው። ኦኬ በዚህ ደግሞ ተራ ሜኒት የሚባል እንትን ማለት ማህበረሰቦች አለ። በዚህ ደግሞ አልፎ እዚ ጎን ላይ የሆነ እንትን ባጫዎች አለ። ባጫ ማዶ ትልቋ ወንዝ ማዶ ያለው ምንድን ነው ማለት እ ቦዲዮች ናቸው። እና እንደውም እኛ ከጨለማ የነበረ ሰዎች አሁን እንዳንተ ፈጠሪ እነ ማብራቱ እነ ኤርሚያስ አግዞ ማምጣቱ እኛ በጣም ደስተኞች ነው። ፈጠሪ እንሱ ጋር ነው። ነገም እኛም እንዳይነሱ ቆመን እንደ ማንም እንዳይነሱ ሆነን ሆንን እንዲም ታሪክ ብንላውጥ በጣም ደስተኞች ናቸው። እኛ የፈለገን ፈጠሪ ይህ ጊዜ ስለሰጠን በጣም ደስተኛ ነው። ዶሮ አናቅም ነበረ። እኛ ምንድን ባለ ብዙ ጣቆች ያመልክን ነበር። ነ ፈጠሪ ማለቴ ማብራቱ ጋር ደርሰው ኤርሚያስ ጋር ደርሰው መጠ እንደ ያገዘን እኛም እንዲም ከነሱ ጎን ሆነን ቆመን እንደ ሰራ በጣም እንፈልጋለን። ፈጠሪ ካገዘኝ እና ይሄ ስራችን እኔ ስራ ጠበቀን ኦኬ፣ እዚህ ፋክተሪ የስኳር ፋክተሪ ነው ጠበቀን እና ስኳር ጠበቀን እና እንደውም ይሄ ነገር ስራ ትቼ ወደ ሌላ ወንጌል ሚሄድ በጣም ደስተኛ ነኝ። ህይወት ኦኬ፣ ህይወት ለመቀየር በጣም ፈልጋለሁ። ፈጠሪ ካገዘኝ እና ደሞ ሌላ ስራ ምንድነው እዛ አካባቢ ብዙ ሰዎች አይታወቅም እ አርቦቶች ነው ሰው ይገላል። ምን ይላል ግን፣ ይሄ ከአለማወቅ ተነስተው ነው፣ ደግሞ እንዲ ሲሆን። አሁን ከላይ ትምህርት ቤት ሰራ፣ አሁን ትምህርት ቤት ሲሰራ እነሱ ሳስተምሩ እና የሆነ እንትን ሲል በጣም ደስተኛ ነው። በቃ የሆነ ነገ ሌላ ለውጥ እንደመጣ እኔ አውቃለሁ። ልጆቻቸው ቢማሩ ለውጥ ይመጣል። ልጆች ቢማሩ በጣም ለውጥ ይመጣል። በዛም ደግሞ የተሻለ ነገር ይመጣል። ደህና ተሳስብ ይመጣል። እኛ አስበናል እንግዲህ ከሁለት መቶ በላይ ትምህርት ቤት በዛ በተራራማ አካባቢ ያሉትን ሁሉ በቤጂማጂ ሻሻ ሜኒት አካባቢ፣ በዲዚ፣ በዚህ በሱርማ፣ በዚህ በባጫና እንዲሁም ደግሞ በሱሪ በዛ በተለያየ ቦታ ያሉትን ለመድረስ እናስባለን እና አንተም እንዳንዱ ሆነ ወንድማችን ኤርሚያስ አለ እሱ ጋርም ደግሞ ወደፊትም ደግሞ ታገለግላለህና ወንድማችን እና ጌታ ደግሞ ይረዳቸዋል። እንጸልይላቸዋለን። እግዚአብሔር ደግሞ ሳፖርት እንዲያረጓችሁ ወንድሞቻችንን እዚህ እንትን እናደርጋለን። ጌታ ኢየሱስ ይባረክ። ወንድማችን ኤርሚያስ እንግዲህ ከኔ ጋር ብዙ 18 ዓመት በላይ እዚህ በረሃ ነው እሱ ያገለገለው፣ በተለይ ከ32 ዓመት በላይ እዚህ አገልግሏል ወንድማችን እና ሁለቱም ኤርሚያስ ነው የሚባሉት እና 32 ዓመት ያገለገለ ጀግና ነው። በጣም ከ10 እስከ 12 ቋንቋ ይችላል፣ እዚህ ቋንቋ ይችላል። ወንድሜ ኤርሚያስ ስንት ቋንቋ ሲላል ደስ ይላል። ምን ምን ነበር ሱርማኛ

ባርክ ወንድማችን እግዚአብሔር ባርክ። አሁን ወደፊት እንደዚህ ያስበናል። እንግዲህ እንደተነጋገር ነው ከወንድማችን አይ ኤርሚያስ ጋር ምንድን ነው ዓላማችን? ምን ብናርግ ይሻላል? እግዚአብሔር ድንቅ ሥራ ሥራዎችን አይቻለሁ። እስካሁን በጓዝኖ ጉዞ ሁሉ አብሮነትን ስላገረምኩ አንድ እሱ ነው። ሌላ ደግሞ ወንድም መብረን ለእኛ ብሎ እግዚአብሔር ከሩቃ ጋር መስጠቱ ለእኔ ልዩ ስሜቱ ነው የሚሰማኝ። ስለዚህ ቀጥሎ ያለው ዛሬ እንደገና አምስተኛ የወንጌል ጉዞ ነው የእኔ የአምስተኛ ወንጌል ጉዞ ሲሆን አሥራ ስምንትን ዓመትን ወንድም መብሬ ጋር አብረን አሁን ቀጥሎ ያለው ስንስራ የቀረችው አንድ ሀገር አለች። ያቺ ማለት ዲዝና ሱርማ፣ እነዚን በወንጌል ለመድረስ እና በሌላም ለመድረስ ትልቅ ምሻትና ምኞታ ይጸል ያለው ደግሞ ወንድማችን መብረንም እንደዚህ ፈጣሪና የመረዱ ወገኖች ቢረዳ እና ለዛ በአዲስ መልክ ለማገልገል ያን ምድር ለመድረስ በወንጌል ለማገኘ ፈልቆ ውስጥ ያሉትን በርካታ ሰዎችን አይተናል ለመድረስ አቂም አጣን እንጂ አሁን የሚሻታችን ከዚህ የላቀ ስለሆነ ወገኖች ቅዱሳን እናን በወንጌል ቢደገፉና በጸሎትና በሌላም ቢደገፉ ትልቅ መልእክቴ ነውና እንድትረዱት እንዲጸሉት ለወንጌላውያን ምን ቢደረግ አንዱ ምንድን ነው የታሰበው? ሞተርሳይክል፣ አንድ ሞተርሳይክል፣ አንድ ድንኳን ድንኳን በድንኳን ዘላኖች ስለሆኑ ቆርቆሮ ከምንሰራ ድንኳኖች ብንገዛ የቤት የሚያክል አሉ አለ። እንደ ትምህርት ቤት መጠቀም ይቻላል። እንደ ድንኳን አንዳንዶች ዘላኖች ስለሆኑ፣ አንዳንዶች ደግሞ አይንቀሳቀሱም። እሱን ደግሞ ቆርቆሮ ብንሰራ እና ጥሩ ነው እና ቢያንስ እንደዚህ ተራራማዎች አገሮች እነዚህ በሜዳዎችና በተራሮች ላይ ያሉ ዙሪያዎች መሙሉ አገሮች ይሄን ዘላኖችም ስለሆኑ ውሃውን ተከትለው ስለሚሄዱ ከብቶቻቸውን አይደለም

እና በጣም ደስ ብሎኛል ድል ስለሰጠኝ፣ እግዚአብሔር እናመሰግናለን። ወንድሞችን፣ ወገኖች በአሜሪካ በካናዳ፣ በአውስትራሊያ፣ በአውሮፓም በመካከለኛው ምስራቅ የምትኖሩ ወንድሞቻችንና እህቶቻችን ፓስተሮችም አገልጋዮችም እና በጌታ ፍቅር በቃ አደራ የምላችሁ እነዚህ ሁለት ጀግኖች ናቸው፣ ጄኔራሎች ናቸው። ይሄ በጣም የሚጠቅመን ሰው ነው ወንድሜ ኤርሚያስ በጣም የሚጠቅመን ሰው ነው። በዚህ ከ200 በላይ ትምህርት ቤት መስራት እንፈልጋለን። ለአንድ ትምህርት ቤት እንኳን ቢያንስ ወደ 100 ኢትዮጵያ ሺህ ብንከፍል ደግሞ ለአንድ አገልጋይ ደግሞ እስከ 72 ሺህ በዓመት ደሞዝ ብንከፍል ወገኖቼ ሆይ እና ቢያንስ እንኳን 30፣ 40፣ 50 እንኳን ሚሽነሪ ብንልክ በሶስት ዓመት በአራት ዓመት ውስጥ እንገለባብጠዋል። ይህ ብቻ አይደለም፣ ሞተርሳይክል ያስፈልጋቸዋል። ሞተርሳይክል ቢያንስ ለአንድ ሞተርሳይክል ደና የሆነ መቶ አምሳ ሺህ ኢትዮጵያ ብር ነው። እዚህ ጅንካ ይሸጣል። እሱን ብናደርግላቸው እና ደግሞ ደሞዛቸውን ብንችልና እንዲሁም ደግሞ ቸርቾችን እና በዛም ቸርች የምናደርገው ከሰኞ እስከ አርብ ትምህርት ቤት ይማሩበታል ከዛ ከቀዳሜና እሁድ ደግሞ ቸርች ይሆናል ማለት ነው ትምህርት ቤቱ። ስለዚህ ወንጌላውያኖችም አይቸገሩ። ወገኖቼ ሆይ የእግዚአብሔር መንግስት ለማስፋት ከኛ ጋር ብራችሁ ስለምሰሩ እግዚአብሔር ይባርካችሁ። ጌታ ለምታደርጉት ነገር ሁሉ ደግሞ ጌታ አይረሳም። በእግዚአብሔር መንግስት ላይ እናንተ ባትመጡ፣ እጆቻችሁ ቢዘረጋ፣ በገንዘባችሁ በጸሎታችሁ ብትረዱ፣ እግዚአብሔር ወገኖቼ ሆይ ኢትዮጵያን ሲባርክ እናንተ ደግሞ ትጎበኛላችሁ። እግዚአብሔር ለታሪክ ደግሞ ታምራትን ያደርጋል በእናንተ ቤት በእናንተ ኑሮ በእናንተ ህይወት ጌታ ኢየሱስ ይባርካችሁ። በዚህ ትምህርት ቤት ደግሞ ለመስራት ብቻ በስማችሁ ለምሳሌ ወንድማችን አንዱ ወንድማችን በተለይ እግዚአብሔር ይባርከው እና አክሊሉ በጣም ጌታ ይባርክ፣ ቤቲ እና እግዚአብሔር ይባርካችሁ። እናንተ አሁን ጀምራችኋል። ሌሎቻችሁም ደግሞ እንዲሁም ጓደኞቹ እንዲሁም በሳውዝ አፍሪካ ያላችሁ፣ እንዲሁም ደግሞ በአውስትራሊያ ያላችሁ፣ በካናዳ ያላችሁ ጓደኞቹ እንዲሁም ከእኛ ጋር አብራችሁ ለመስራት ደግሞ ያሰባችሁ እናፍቅር በካናዳ እንዲሁም ደግሞ በኤሮፕ ወይም ደግሞ በዚህም ደግሞ በዩናይትድ ኤምሬት እና ፓስተር ዮናስ እና ሚማ በዛም ያለት ፓስተር መጋቢዎች ሁሉ በዚህም እንድትተባበሩ አደራላለሁ። በዚህ ደቡብ ላይ ይህን ከጨረስን ሰሜን ላይ ደግሞ እግዚአብሔር አሳልፎ ይሰጠናል። ምድሪቱን እግዚአብሔር ይጎበኛል። ኢትዮጵያ በእግዚአብሔር ጉብኝት ትጎበኛለች። እግዚአብሔር ያስበናል፣ ይጎበኘናል። ለምድር ሁሉ በረከት እንሆናለን። በጨለማ ያለው መናፍስትን ሁሉ እንጠርገዋለን። እግዚአብሔር ከእኛ ጋር ነው። እግዚአብሔር ልጆቻችን ሁሉ ያሳድጋቸዋል። እነዚህ ሕፃናቶች አንድ ቀን የእግዚአብሔርን ክብር ተሸክመው ለምድር ሁሉ በረከት ይሆናሉ። ጌታ ኢየሱስ ይባርካችሁ። ታንኪዩ ተገናኛ ጋ ሲ